ሰላም ሰላም! የጸደይ አካባቢያን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ሰላማችሁ ይዛ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በይሞ በቴሌግራም በዋትሳፕ በጎግል ሚት ባላችሁበት ቦታ ሁናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣሁ ደግሞ ከበ እስከ ሀ ያሉትን ፊደላት የአማርኛ ፊደላትን ይዤላችሁ መጥቻለሁ። እንግዲህ ከበ እስከ ሀ እንግዲህ፣ እነዚህ እንደምታዩቸው እነዚህ የመጀመሪያ የአማርኛ ፊደላት ናቸው። እነዚህ የመጀመሪያዎቹ የአማርኛ ፊደላት ናቸው። በእነዚህ ውስጥ ደግሞ ሰባት ሰባት ቤተሰቦች አሏቸው። ሰባት ሰባት ቤተሰቦች አሏቸው። እነሱን ቤተሰቦች እኔ በደንብ አድርጌ አነብላችኋለሁ፣ እናንተ በደንብ አድርጋችሁ ተከታተሉ። እንግዲህ ምን ያህል ቤተሰቦች አሏቸው የሚለውን እናንተ ታያላችሁ ማለት ነው። እንግዲህ በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ እንግዲህ እነዚህ እንደምታያቸው የበ ቤተሰቦች ናቸው ማለት ነው። የበ ቤተሰቦች ሰባት ቤተሰቦች እንዳሉ እናውቃለን ማለት ነው። ወደ ቀጣዩ ስንሄድ እንግዲህ እች ተ ትባላለች። እች ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ እንግዲህ እንደምታየዋቸው እነዚህ ቤተሰቦች የተቤተሰቦች ናቸው ሰባት ቤተሰቦች አሉት ማለት ነው። ወደ ቀጠት እንግዲህ ቸ እንላታለን ቸ ቸ ቹ ቹ ቻ ቻ ቸ ቸ ች ች ቾ ቾ ይህ እንደምታያችሁ ሰባት ሰባት ቤተሰቦች አሏቸው ብያችኋለሁ። በደንብ አድርጋችሁ እናንተ ተከታተሉ። እንግዲህ ይሄ የደንቦ የተባለች ልጅ የምታዩት፣ ይሄ ደግሞ አሁንም ሰባት ቤተሰቦች አሏት። የ የ ዩ ዩ ይ ይ ያ ያ የ የ ዮ ዮ እንግዲህ እነዚህ ሰባት ሰባት ቤተሰቦች አሏቸው አሏቸው ማለት ነው። ነ እንግዲህ ነ ትባላለች ደግሞ እንደምታዩት ነ ነ ኑ ኑ ኒ ኒ ና ና

እንግዲህ እነዚህ ፊደሎች ሰባት ሰባት ቤተሰቦች አሏቸው ብያቸዋለሁ። ዴቃ ጠብ ስንል እንግዲህ እችን የምታዩት ደግሞ አ ትባላለች። አ አ ኡ ኡ አ አ ኤ ኤ እ

ሀሁሄሀሄሄህህ እንግዲህ እንደምታዩቸው ይች ሃ ትባላለች። ያው ምታዩት ይሄ ከንቅርጽ የያዘችና ከለው ላይ ጭረት ያለባት ማለት ነው። እንግዲህ እነዚህ ፊደላት እንደምታዩቸው እነዚህ ፊደላት እነዚህ ጠቅላላ ምንድን ናቸው ብያችኋለሁ። የመጀመሪያ የአማርኛ የመጀመሪያ ቤተሰቦች የመጀመሪያ ፊደላት ናቸው ብያችኋለሁ። በውስጣቸው ግን ሰባት ሰባት ፊደላትን ይዘዋል ብያችኋለሁ። የመጀመሪያዎችን አንድ የላምብ ብላችሁ በ በ ተ ተ ቸ ቸ የ የ ነ ነ ኘ ከ ከ እንግዲህ እንደምታዩችሁ እነዚህ ያነበብኩላችሁ የአማርኛ የመጀመሪያዎቹ ፊደሎች ናቸው። በውስጣቸው ደግሞ ሰባት ሰባት ቤተሰቦች ይዘዋል ወደ ብያቸዋለሁ። ቀጣዩዋ ስንሄድ እንግዲህ እንግዲህ ወደታች ደግሞ አንዴ ላንብብላችሁ ቡ ቱ ቱ ዩ ኑ ኑ ሁ ሁ እንግዲህ እነዚህ ደግሞ ሁለተኛ ፊደሎች ናቸው። ሁለተኛ እዚህም ታያቸው በስራቸው ሰባት ሰባት ቤተሰቦች ያሏቸው ብያቸዋለሁ። እንግዲህ ቢ ቡ ቱ ቹ ዩ ኑ ኙ ኡ ደ ቀጠያ ፊደል ደግሞ ስንል ባ ታ ቻ ያ ና ኛ አ ካ ሃ ሃ እንግዲህ እነዚህ ደግሞ ሰባተኛ ፊደሎች ናቸው። እንግዲህ እንደምታዩት ደግሞ እነዚህ እዚህ ጋር አምስተኛ ፊደል ዋ ላይ ነው ያለን አሁን ቤ ቴ ቼ

ስድስተኛ ፊደላት ናቸው። እነዚህ ስድስተኛ ፊደላት ሲሆን ወደዚህ የተጻፉት እንደዚህ ስድስተኛ ስድስተኛ ፊደላት ናቸው ማለት ነው። በቀጣይ እንግዲህ ሰባተኛው ደረጃ ስንደርስ ቧ ቷ ጇ ዧ ኗ ኟ ኳ ኳ ኳ እንግዲህ እነዚህ እነዚህ ሰባተኛ ፊደላት ናቸው ማለት ነው። ሰባተኛ ፊደላት እንግዲህ ብዙ ጊዜ እንደምታያቸው አሁን እነዚህ የመጀመሪያ ፊደሎች ናቸው ብያቸው አሉ። ግን በስተ ውስጣቸው ምን ያህል ፊደላት አሉ ማለት ነው? ሰባት ሰባት ፊደላት አሏቸው ማለት ነው። ስለዚህ ለዛሬው ቪዲዮ ከዚህ ያበቃል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም ቆዩ።